ይሄ ሱቅ ብታዩት ማለት ነው በቃ ኦንላይን ሸንን ላይ እንደምታዙት ጃምቦ ይባላል። በጣም ብዙ የተለያዩ ልብሶች የተለያዩ ማትራሪዎች ነገሮች፣ የምትፈልጓቸው ነገሮች፣ አስፈላጊ የሆኑ ነገሮች አሉ። በተለይ ደግሞ አሁን ክርስ ማስ ስለሆነ የክርስ ማስ ዕቃ ብዙ ጊዜ የሚገኘው እዚህ ሱፐር ማርኬት ወይም ደግሞ ከዚህ ሱቅ ልበለው ወይስ ሾፕ አይደው ነው ማለቴ ሱፐር ማርኬት ብሎ ይሻለኛል እና እዚ ጋር በጣም ኩባያ፣ ብርጭቆ በጣም ብዙ ነገሮች አሉ እና ከዛም እዚ ጋ በነበር የሄድኩት አካባቢው ይሄን ይመስል ነበረ ከዛ ዛለ ለዛሬ እንግዲህ የሆነ ረ እዛ እዛ ከመሄድ በፊት ግን በአካባቢ መንገዴ ላይ ይመስል ነበረ። አየሩ፣ ቦታው፣ አካባቢው ደስ ስምትር ሀገር ሳይትረስር በምክንያት ነው። እዚህ ጋር ደግሞ በቃ ገጠር ነው የሚመስለው እና የውኔ በእግሬ ሄድኩ ስለሆነ ነው እና በባስ ብዙ መሄድ አልፈልግም፣ መጠበቅ ራሱ አልችልም። እና ግን ያው ቅርብም ስለሆነ ቢያንስ የአስራ አምስት ደቂቃ መንገድ ይሆናል ለእኔ በግሬ እና በጣም ደስ ይለኛል በግሬ መሄድ ማለት ነው። እና አካባቢ ይህን ይመስላል። በቃ ገጠር ከተጋገቢ የሄድኩት ነው የመሰለኝ ማለት ነው። እናም እንግዲህ ገዝቼ የመጣሁትን ዕቃ ደግሞ አሳያችኋለሁ። አብራችሁኝ ሆኖ እንግዲህ ዛሬ የሆነ ሱቅ ጀ ነበረ። በነገራችን ላይ ለዚህ ብቃ ያወጣሁት ግብ ወይኔ ወይኔ ትላላችሁ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁ በሰላማችሁ ይብዛ። እንግዲህ የሆነ ቦታ ነበረ የሄድኩት ቦታ ደግሞ የሄድኩት ቦታ ደግሞ የሚገማችሁ ነገር ልክ ኦንላይን ሼር ምናምን አስ በአንተም እየሰራው ነበረ። ለዛ አስፈልጉኝ። ይሄን ልገዛ ሄድኩ ማለት ነው። ሶ በጣም በጣም በጣም በጣም በጣም ማለት ነው በጣም የገረመኝ እነግራችኋለሁ። አብራችሁኝ ሁኑ ሲሉ ይሄን ከወደዳችሁት ላይክ በማድረግ ቤተሰብ ሁኑ፣ ሰብስክራይብ በማድረግ ቤተሰብ እንሁን። ይሄን ገዛው ማለት ነው። ይሄ ነገር ቤቱን አስተካክላለሁ ማለት ምክንያቱ ክርስማስ ችሪ ይባላል፣ የገና ዛፍ ማለት ነው። ግን የሚገርማችሁ በጣም ማለት ነው። ግን እኛ የዛሬ አመት የዚህ አይነት ሳይሆን ሌላ ነበር የገዛነው ነው። ግን ከዛ መጥረጊያ መጥረጊያ ነው የገዛሁትን አሳያችኋለሁ ይሄንን ገዛው ይቺ አንዷ ብቻ ማለት ነው። ይቺ አንዷ ብቻ በጣም ስንት ብር እንደሆነች ታውቃላችሁ? ስንት ብር እንደሆነች ታውቃላችሁ? ይቺ አንዷ ብቻ፣ ይቺ አንዷ ብቻ ሁረብር የምትሸጠው እያንዳንዱ። እንደዚህ አድርጌ ሚክስ ይዞ መጣው ማለት ነው፣ ምክንያቱም የሆነ ቦታ ላይ ቁጭ አድርጓለሁ። ይሄ ያማው እንደዚህ ሚክስ እያንዳንዱ፣ ይሄንን ገዛው ማለት ነው ያው ሴትዬ ሰፕራይዝ ለማድረግ ማለት ነው። አለቀኝ ሰፕራይዝ አደርጋታለሁ። እና ውዶችዬ በእርግጥ እኔ ማለት ነው የምንመሰራችሁ እንደዚህ አይነት ነገር እኔ ያን ያህል ብዙ አይደለውም፣ ግን ግዴታ ማድረግ ስላለብኝ ነው ማለት ነው። ከዛ ሌላ ምን ነበር የገዛሁት? ይሄን ገዛው። ይሄ የዕቃ ማጠሪያ መደርደሪያ ነው። ይሄንን ገዛው። ይሄ ደግሞ ይታያቸዋል። ይሄ እየተገዛ ይሄ ይሄ ሁሉ ያስፈልጋል ለቤት ማለት ነው። ግን በስማ፣ አንዳንድ ጊዜ ማለት ነው ይሄ ኦንላይን አሁን ሸንት ያምን ልብስ ስታዙ አንድ ብር፣ ሁለት ብር፣ ሶስት ብር ይመስለናል አይደለ? ከዛ ልክ ካሽ ይመስለናል ግን፣ ብር ስንከፍል ብር ስንከፍል ማለት ነው በጣም ነው ሳታስቡት ወደ መቶ ሁለት መቶ ሶስት መቶ ብር የምትከፍሉት በጣም ነው የሚገርመኝ። እዛ እንደዛ የቦታና እኔ ራሴ ሲደግፉ እንግዲህ በደጋፊ ታብላለች። ይሄንን ገዛው ይሄ እንትን ነው። ይሄ ደግሞ ለምንድነው? ለጠጉዬ የቹት ሁሉም ነገር አለ እዛ። ሌሎች እየዛሬ ሄጄ ሸምቼ እየመጣሁት ማለት ነው። ግን በቃ ደስ ብሎኛል። የምፈልጋቸውን በሙሉ አግኝቻቸዋለሁ። የምፈልገውን በሙሉ ስላገኘ ደስ ብሎኛል። ግን ግን ግን ግን ትንሽ ይብቃ ሁኔታ ካለሁበት ትንሽ ይብቃ ግን የሚሆንም ገዝቼ መጠውላችኋለሁ።

እህየት መሰለኝ ከዚያ ይሄን ደግሞ እንደዚህ አስተካከርኩ ማለት ነው። እዚህ ጋ የቃ ማጠቢያ መደገሪያ ማለት ነው። ተመችቶኛል። ወድጀዋለሁ።